ከሚያውቀው ታሪክ በጣም በጥሩ ቃላት የተሰነደ በጣም የሚያምሩ ታሪኮችን ዘፍጥረት፣ ዘጸአት፣ ዘውልቅ፣ ዘሌዋውያን፣ ዘዳግም እያለ መጽሐፈ ኢያሱ መጽሐፈ መሳፍንት፣ ሩት እያለ መጣ መጽሐፉን። አዲስ ኪዳን ላይ መጣና ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ ደርሶ ዮሐንስ ወንጌል በጣም ታሪኩ ጥሞታል። መተኛ ተርሞ ሆነበት። በቃ ደማን ብሎ ነው ያገኛትን እንቅልፍ የሚተኛው። በመጨረሻ ዮሐንስ ወንጌል ምዕራፍ ሶስት ላይ ያለውን ቃል አነበበ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲወደዋል። በእርሱ የሚያምን አይፈረድበትም ምናምን የሚለውን ሲያነብ ያ ሙስሊም የነበረው እንግዲህ ዝም ብሎ ሊመስል ይችላል። እርግጠኛ ሆኜ ልንገርህ ግን መጽሐፍ ቅዱስ የራቃቸው ማንበብ ያልቻሉ የሕይወት ቃል የጠማቸው የሕይወት ቃል ወዴት ነው ያሉ በጣም ብዙ ሰዎች አሉ። እግዚአብሔር በሚያውቀው ለዚህ ዋጋህን ታገኛለህ። ብዙ ጊዜ ይታቃለ ይህን ስሰት አንድ ማልፊ ያለ አቅም እያንዳንዱ ነገር ላይ እየገባሁኝ በጣም አበረታታ ነበረ። እግዚአብሔር አቅም ይሆነ፣ እግዚአብሔር ይርዳ። እኔ ቤት ለምሳሌ አሁን ሶስት አራት መጽሐፍ ቅዱስ ይኖራል። እውነት ለመናገር ይሄ ገዝቶ መስጠት እንኳን እሱም ቢሆን አደርጋለሁኝ፣ ግን እኔ ቤት ያለው ለምሳሌ ሶስት አራት ከሆነ ሁለቱን በመውሰድ ራሱ ብትሰጥልኝ በጣም ደስ ይለኛል። ሰዎች እንዲያነቡ ገባ በተለይ መንገድ ላይ የወደቁ መጽሐፍ ቅዱስ ማንበብ እየፈለጉ ለማያነቡ ሰዎች ለነዛ ሰዎች መጽሐፍ ቅዱስ መስጠትህ በጣም በጣም በጣም የተወደደና መልካም ስራ ነው። እግዚአብሔር ይህንን አይምሮ ስለሰጠህ ስሙ የተመሰገነ ይሁን። በርታ፣ ጠንክር። ወደፊት ደግሞ ተዘርጋልኝ። በጣም ነው የምወድህ። እግዚአብሔር ያክብርልኝ ሶል። አንተ ስታወራ ብዙ ጊዜ ማዳመጥ ነው የምወደው፣ ደስ ይለኛል። በተለይ ድሮ ስላሳለፋችሁት ነገር ስትነግረኝ ምናምን ነገር በጣም ደስ ብሎኝ ነው የምሰማው። አቀራረብህ በጣም ደስ የሚለው። እግዚአብሔር ያክብርልኝ። እኔ እንኳን እንደዚህ በተለይ በእናንተ በጣም ለቤተክርስቲያን ብዙ ዋጋ በከፈላችሁ አገልጋዮችን የምመሰገን ሰው አይደለሁም። ጊዜ ፈቀደና ቲክቶክ አገነነን እንጂ እኛ በእናንተ ፊት ምንም ነን። እግዚአብሔር በሚያውቀውና ስለ ሁሉም ነገር በእርግጥ እግዚአብሔር የተመሰገነ ይሁንና አሁን ስትናገር ከኦሪት ዘፍጥረት ጀምሮ ዮሐንስ ወንጌል ጋ ደረስክና ዮሐንስ ወንጌል 3 16ን ስትናገር እኔ አልችልም፣ እሱን መጽሐፍ ቅዱስ ክፍል ስሰማ ውስጤ በጣም ነው በቃ በጣም ይነዝረኛል። እውነቱን ለመናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ በነገራችን ላይ ያለ ምንም ቅድመ ሁኔታ ወዷለን የሚለው ቃል ከኦሪት ዘፈጥረት እስከ ራእይ ዮሐንስ ብትፈልግ እንደዚህኛው በጣም ጠንካራ ቃል አታገኝም። እና ደግሞ በእንትን ራሱ እንደዚህ ጎግል ላይ በጣም ብዙ ሰርች በመደረግ ይሄ የመጽሐፍ ቅዱስ ክፍል አንደኛል። በነገራችን ላይ ይሄ ክፍል እጅግን እጅግ የሚያስገርም የሚያስገርም የሚያስገርም ክፍል ነው ክርስቲያኖች አልገባችሁም ማለት ቃሉን ዝም ብለህ እንኳን በቃ ደግመህ ደጋግመህ ብታነበው ውስጥህን ዝም ብሎ በየሰዓቱ ነው የሚያድስ አስቡት እስኪ በእርሱ የሚያምን አለ የዘላለም ሕይወት ከይት የዘላለ ሰው ቁርስ ሊጋብዘህ ቁጥንቶሪያ ያወራብሃል እኮ ይህ ኮኔንትን ያደረኩት ነው ይላል። እርሱ ግን በእርሱ በሚያምን ወይም በእርሱ የሚያምኑት የሚያገኙት የዘላለም ሕይወት ነው አለ። በጣም በሚገርም ሁኔታ እና ያ የዘላለም ሕይወት በልጁ በኢየሱስ ክርስቶስ ማመን ነው። ይህ በጣም የሚያስደንቃል ነው። እሱ ብቻ አይደለም የሚገርማችሁ፣ እንዲኖረው ነው እንጂ እንዳይጠፋ፣ በእርሱ የሚያምን የዘላለም ሕይወት ይኖረዋል እንጂ እንዳይጠፋ። እግዚአብሔር መጥፋታችንን የሚፈልግ አምላክ አይደለም። ከዛ ቀጠል አለና አንድያ ልጁን እስኪሰጥ ድረሳል። ሰው አንድ ነገር ካለች ያችን ነገር ለመጠባበቂያ ብሎ ይይዛታል፣ አይሰጥም። እግዚአብሔር ግን ተቀዳሚ ተከታይ የሌለው ልጁን በባህሪ የሚመስለው ብታል በክብር የሚተካከለውን አንድያ ልጁን ተቀዳሚ ተከታይ የሌለውን የባህሪ ልጁን አንድያ ልጅን እስኪሰጥ ድረስ ዓለምን ወደዋል በሚለው ቃል ውስጥ ምን ያህል እግዚአብሔር አምላክ እኛ ፍጥረቶቹን እንዴት እንደሚወደን የሚያሳይ እንደምታቁት፣ በራሳችን ፍቃድ ተነሳሽነት እግዚአብሔርን በድለን አምላክ ላይ አመፀን አታደርጉ አድርገን ወደን ፈቅደን ኃጢአትን ሰርተን የወጣ ነው ከሱ። እንደዛም ሆኖ እንኳን እኛ አልተሆነም፣ ግን መጨረሻ ላይ ምን አደረገ? በጣም በሚገርም ሁኔታ አባቶች ሲናገሩ የሚላሉ፣ አዳም የእግዚአብሔርን ቃል ተላለፈ አሉ። እግዚአብሔር ግን በቃሉ አነሳው ድጋሚ። አዳም የእግዚአብሔርን ቃል ተላለፈና ወደቀ እግዚአብሔር ደግሞ ቃሉን ላከና ቃልም ስጋ ሆነ፣ ጸጋና እውነትን ተመልጦ በእኛ አደር አንድ ልጅም በአባቱ ዘንድ ያለውን ክብሩን አየና፣ እንደውም አባ ጊርጊ ዘጋቻ አራዳም እንኳን በደለ አለ። እንኳን በደለ ለምን እግዚአብሔር በስጋ ተገልጦ አናየውም ነበራ? ስቦ ወልድ አካላዊ ቃል ወልድ በስጋ የመገለጡ ምክንያት የሰው ልጆች መውደቅ እና ረሞችን እንቁ ምክንያት ደህን የሆነችን መቤታችንንም አናያትም ነበር። እንዲህ ያለ አባ ጊዮርጊስ ዘጋሥጫ ያስረዳል። ይሄኛው እንዳለ ሆኖ ይሄኛው እንዳለ ሆኖ፣ እጅግ ደግሞ የጸና የክርስቲያኖች ተስፋ ደግሞ አለ። በጣም ቅዱስ ጳውሎስ ካያችሁ ሲናገር በጣም በጣም በጣም በቃ የተለየ ቃላት ነው የሚገልጸውና በዚህ በእብራውያን መልእክቱ ላይ የተናገረው በጣም የሚገርም ቃል ላንብብላችሁ እዚህ እብራውያን ምዕራፍ አስር ቁጥር 22 ላይ እንደዚህ ይላል ዕብራውያን ምራፍ 12 ቁጥር 22 ላይ እንደዚህ ይላል። እኔ ይሄ ክፍል በጣም የሚያስደንቀኝ ነገር ግን ይላል ወደ ጽዮን ተራራ አለ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወዴት ወደ ሕያው የእግዚአብሔር ከተማ ደርሳችኋል። ወደ ሰማያዊትም ኢየሩሳሌም አለ በደስታ ወደ ተሰበሰቡት ወደ አይላፋት መላእክት አለ በሰማያትም ወደ ተጻፉ ወደ በኩራት ማኅበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር አለ ፍጹማን ወደሚሆኑ ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን አለ ወደ ኢየሱስ አለ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል አለ ወዴት? እንዲድን አያችሁ፣ ጌታ ኢየሱስ ክርስቶስ በመምጣቱ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ከተማ። በጣም ከሁሉ በላይ የሚያስገርመው ያ ቦታ የሕያዋን ቦታ ነው። ናሙታ ነው። ወደዛ ቦታ ላይ ይገቡ እና ሕይወትን በማናገኘን እግዚአብሔር አንድ ልጁን በመስጠቱ በጌታ በኢየሱስ ክርስቶስ በኩል ወደዛ ሕይወት ውስጥ የገባንበት መሻገሪያ ድልድያችን ደግሞ አንድና አንድ ነው። በነገራችን ላይ ጽኑ የማይሰበር አንድና አንድ ድልድያችን ማን ነው? ጌታ ኢየሱስ ክርስቶስ ነው። ነገራችን የአዲስ ኪዳን መካከለኛ ያስባለውቁ በእኛ በኩል የኛ ፍጹም ውክልና አለው የእኛን ሰውነት የያዘ ነው። በአብ በኩል ደግሞ በመለኮት በኩል ደግሞ ፍጹም መለኮታዊ ባህሪ ያለውን እጅግ በተገባ መሐከል ላይ ያለ እኛንና እግዚአብሔርን ያስታረቀ ማለት ነው። እኛና እግዚአብሔርን ያስታረቀ አማናዊ መካከለኛ ጌታ ኢየሱስ ክርስቶስ በቃ እሱ ብቻ ነው። በቃ ይሄ ስራ የተሰራው በእሱ ነው። የሰራውም እሱ ነው። የማይደገምም ስራ ነው። ለዘላለምም ፀንቶ የሚቆም ነው። በነገራችን ስለዚህ ጳውሎስ ስለዚህ ነገር ሲናገር ይሄንን አለ። ወደ ደርሳቸው ላለ ወደ ሄያው እግዚአብሔር ከተማ በጣም ቀልቀል ቀላል ነገር አለ። በነገራችን ላይ በጣም የሚገርም ቃል ነው። ምን ያህል እግዚአብሔር ሰዎችን እንደወደደ የማይታየው የአብ ፍቅር የተገለጠው በሚታየው በእግዚአብሔር ወልድ ነው። አብ እንግዲህ አይታይም አይደል? ግን ያ የእግዚአብሔር አብ ፍቅር የተገለጠው በልጁ በኢየሱስ ክርስቶስ በኩል ናያ ልጁ ኢየሱስ ክርስቶስ ደግሞ በመስቀል ላይ እጆቹን ለህማም ሰጥቶ ራቁት ሆኖ የሰው ልጆችን ሁሉ የጸጋ ልብስ አልብሶ ልጅነታችንን የመለሰ ያንን የኢየሱስ ክርስቶስን የመስቀሉን ስራ አስቡት። መንፈስ ቅዱስ በእያንዳንዳችን ላይ ህይወት ባይዘራበት ኖሮ እንዴት እናገኘው ነበር? ነዛ ከሆኑ ቲቶ ሦስት አምስት ላይ ያለ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስም መታደስ አዳንን እንጂ ከኛ ስራ አይደለም። የሰው ልጆች አዲስ ልደትን በክርስቶስ ኢየሱስ በኩል የሚያገኙት በመንፈስ ቅዱስ መታደስ ነው እና የእግዚአብሔር ፍቅሩ የተገለጠው በልጁ ነው። ማዳኑ የተሰራው በክርስቶስ ኢየሱስ ነው እና ቤዛ ክርስቶስ ሲሆን፣ አብ ልጁን በመስጠት ወልድ ደግሞ በመሞት ነፍሱን ቤዛ በማድረግ፣ መንፈስ ቅዱስ ደግሞ የኢየሱስ ክርስቶስን የማዳኑን ስራ በእያንዳንዳችን ላይ ህይወት እንዲዘራ የሚያደርገው እሱ ነው። በዚህ መንፈስ ቅዱስ ባይኖር የክርስቶስን የመስቀሉን ስራ ማግኘት አንችልም። እኛ ያለ መንፈስ ቅዱስ አጋዥነት እና ያለሱ ረዳትነት እና እሱ ወደ እኛ ላይ በእኛ ህይወት ላይ ህይወት ባይዘራበት ኖሮ እኛ ያንን ማዳን ማግኘት አንችልም። የጥምቀትን ስርዓት የምንፈጸመው በማንም ሀይል ነው? በጊዜ መንፈስ ቅዱስ ሀይል ነው። በነገራችን በሚታየው ውሃ የማይታየውን የእግዜር ልጅነት ማለት ነው የምናገኘው በመንፈስ ቅዱስ ሀይል ነው። በነገራችን አንዳንድ ጊዜ መንፈስ ቅዱስ ለኢትዮጵያ ኦርቶዶክስ ተዋሕዶ ወይ ለእኛ ክርስቲያኖች በጣም ብርቅ የሆነ ነገር ይመስላቸው አኖ ኖ ነው። አይደለም መውጣት፣ መግባት፣ መብላት፣ መጠጣት፣ መራመድ፣ መተንፈሳችን ሁሉ በእግዚአብሔር መንፈስ ቅዱስ ኃይል እንደሆነ ግን ማወቅ አለባቸው። ሕያው ሆኖ ስራውን የሚሰራው መንፈስ ቅዱስ በቤተ ክርስቲያን ለምን የወረደውም በክርስቲያኖች ላይ ነው፣ በቤተ ክርስቲያን በዚህ መንፈስ ቅዱስ የተላከው የወረደውም ለቤተ ክርስቲያን ነው። ሐዋርያት ሥራ 12 ላይ ማለት ያ ጉባኤ ቤተክርስቲያን ነው ባጭሩ ነዛ ቤታቸውን ዘግቶ ሲጸሉ የነበሩት ሐዋርያት እነዚ የመጀመሪያ ክርስቲያኖች ያ ጉባኤ ቤተ ክርስቲያን ነው የሚባሉ እና በዛ ላይ ማውረድ መንፈስ ቅዱስ በዚ መንፈስ ቅዱስ ከቤተ ክርስቲያን ውጭ ልናገኘው አንችል። ያለውም የተላከውም ለቤተ ክርስቲያን ነው፣ የወረደውም በቤተ ክርስቲያን ነው፣ የምንቀበለውም በቤተ ክርስቲያን። ለዚህ እኮ ማሳያ አልኳቸው እኮ ያ ጠንቋይ ሰውዬ እኮ መንፈስ ቅዱስን ለሰዎች መስጠት አልቻለም ነበር። እነማን እስኪመጡ ድረስ? ሐዋርያው ጴጥሮስና ዮሐንስ እስኪመጡ ድረስ መንፈስ ቅዱስ በአንዳቸው ላይ መውረድ አልቻለም ነበር። ስለዚህ መንፈስ ቅዱስን የተቀበሉት ናቸው መንፈስ ቅዱስን መስጠት የሚችሉት። ኦኬ ጋይስ ሶ ይህንን ስንመለከት ምን እናያለን ማለት ነው፣ ጠቅለል ሲል ዓለምን የማዳን ስራ እንዴት እንደተከናወነ በዚህ እናያለን። የሚገርም ኢየሱስ ጌታ ነው እንኳን ለማለት መንፈስ ቅዱስ ያስፈልጋል፣ በነገራችን ነው እንዲህ አንዳንድ ሰው ዝም ብሎ ተነስቶ ይህንን ቃል ራሱ ሊጠቀሙ አይችልም። ቢጠቀመውም እንኳን በመንፈስ አይደለም። ምን እንደሚለው ጳውሎስ በዚህ በአንያ ቆሮንቶስ ምዕራፍ 12 ከቁጥር ሶስት ስለዚህ ማለት ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ አለ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድስ እንኳን እንዳይቻሉ አስታውቃቸዋል። በጣም ሰው ራሱ የጌታን ምስል የጌታን አምላክነት እና ጌትነት የሚመሰክረው ከመንፈስ ቅዱስ ኃይል ነው። ዮሐንስ ወንጌል ላይ ታላቁ ሐዋርያ ዮሐንስ የጌታችን የኢየሱስ ክርስቶስን ቃል ሲዘግብልን ምንድን ነው ያለው? በዚህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 26 እስከ 27 ላይ ዳሩ ግን አለ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ማለት ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። ስለዚህ ኢየሱስ ጌታ ነው ብለህ የምትመሰክርበትን ኃይል የምታገኘው ከመንፈስ ቅዱስ ነው። ያም እንደሆነ ጌታ አስቀድሞ አሳውቋል። በቃሉ ምን አለ በዚህ ክፍል ላይ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። ምስክርነቱ በሐዋርያት አንደበት ነው፣ የመንፈስ ቅዱስ እና ሐዋርያትም ደግሞ በድፍረት ጴጥሮስ የመጀመሪያውን ስብከት ሲያደረግ እናንተ የገደላችሁትን ኢየሱስ ክርስቶስን እግዚአብሔር ከሙታን መካከል ያስነሳውን በሆነ የአይሁድ ሕዝብ ሁሉ በእውነት ይወቅ አለና በታላቅ ኃይል ሰበከላቸው። ሞቶ የሚቀር መስሏቸው ነበር። የህይወት ጌታ ማለት ነው። ሞቶ የሚቀር ቢሆንማ እያንዳንዳችን ህይወትን ባላገኘን ነበረ። እና ታዲያ የሚዩት አድርግ። ይቅርታ እየጨረስኩ ነው። እንትን እየረበሽ ስለሆነ ድምፅ እኔ አደርገዋለሁ እና ዝም ብለን እንደ ቀልድ የምንረማመድበት ወንጌል አይደለም ባይዜ የተሰበከው ዝም ብለን እንደ ልባችን ዝም ብለን ሲደብረን የምናወራው አይነት ወንጌል አይደለም። የሞቱ ዋጋ የተከፈለለት ነው። ራቁቱን በመስቀል ላይ የዋለውን ጌታ ነው የምናመሰግነው። በነገራችን ላይ ዝም ብለን በቃ ደስ ባለን ሰዓት የምናነበው አይደለም፣ ህይወት የሆነ ነው እየሞተ ያቆመንን የክርስቶስን ኢየሱስን ወንጌል ነው የምንናገሩ። ነገራችን ማንም ደስ እንዲሉ አይደለም፣ እውነት ስለሆነ ነው የምናወራው የሆነ ግሩፕን ለማስደሰት አይደለም። ባይዜ ምስክርነታችን ሰዎች የዘላለም ህይወትን እንዲያገኙ እና እዛ የዘላለም ህይወት ጸንተው እንዲኖሩ ኦኬ። ለዛ በጣም አለመታደል ማለት ስለ ክርስቶስ ኢየሱስ ሲነገር አለመስማት ነው። ካለመታደል የመጨረሻ አለመታደል ማለት ሰው ጌታ ኢየሱስን ሳያውቀው ፍቅሩ ሳይገባው ና ያደረገለትን ነገር ሳያውቅ ሳይረዳ መኖር አምላክነቱን ፍጹም ሰውነቱን ሳይመሰክር ከመንፈስ ቅዱስ ህብረት ሳይካፈል የቤተክርስቲያን ልጅነትን ሳያገኝ የጌታ ኢየሱስ ክርስቶስ አካል ሳይሆን እንደ መለየት የመሰለ በጣም ክፉና አደገኛ ነገር የለም። በነገራችን ላይ ለዛ ክርስቲያኖች ጳውሎስ ምንነት ምን አለመጨረሻ ላይ ሞቶ ማዳኑን ከተናገረ በኋላ ምክንያት ጌታ ኢየሱስ ደግሞ ሄደ ወደ አባቱ አይደል? ሄዶ ግንም የሚቀር አይደለም። እንዲሁ እንዳያችሁት ደግሞ ይመጣል ተባለ። አይገርም? እንዲሁ እንዳያችሁት ደግሞ እንዲሁ ይመጣል ይመጣል። በዚህ ትልቁ ተስፋችን እሱ ነው እና ጳውሎስ ብዙ ጊዜ ሲናገር ይመሰክር ይመሰክርና፣ በዚህ ቃል ተጽናኑ የሚለውን ነገር የተናገረው በክርስቶስ ኢየሱስ መምጣት ነው። ልክ ክርስቲያኖችን ሰበከ፣ ሰበከ፣ ሰበከ፣ ጨረስ መጨረሻ ላይ ስለ ክርስቶስ ኢየሱስ ዳግም መምጣት ሲናገር እችን ክፍል ልናገራት፣ ምክንያቱም ብዛኛው ፕሮቴስታንት በማይሆን የሆነ ትርጉም ስለሆነ እችን ልናገርን። አላጠናቅ ስለሱ አጭር ነገር ማውራት ይከብዳል። በእርግጥ ችግሬ ደስ እያለኝ እየሰማሁ ነው። እንዲ ያለ ሶ አንያ ተሰሎንቄ ምዕራፍ አራት ላይ እንደዚህ ያለ ጌታ ኢየሱስ ክርስቶስ ከቁጥር 13 ላይ ያለ ነገር ግን ወንድሞች አለ ተስፋ እንደሌላቸው እነ ሌሎቹ ደግሞ እንዳታዝኗል እኛ ተስፋ አለን እረኛ ያለን በጎች ነን። ኦኬ አንቀላፍተው ስላሉ ታውቁ ዘንድ ወዳለው አለ ቅዱስ ጳውሎስ። ከታች ኔጌቲቭ ኮመንት ብታዩ በቀላሉ የፕሮቴስታንት ስለሆነ የሳቂ ሞጂ ብታይ እንዳትገረሙ። እናንተ ግን ልባችሁን ከፍታችሁ ስለ ኢየሱስ ስሙ ክርስቲያኖች፣ እናንተ ልባችሁን ከፍታችሁን ስለ ኢየሱስ ስሙ። ሌላው ቢስቅ እንዳትገረሙ፣ እኛ የምንስቅበትን ወንጌል አለ እና አለ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን አለ። ኢየሱስ ደግሞ እንደሞተ ጋይስ ኢየሱስ ደግሞ እንደሞተ እንደተነሳ ካመንን አለ እንዲሁ በእሱ ወይም ደግሞ እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋልና፣ ትልቁ ተስፋችን ክርስትናችንን ከሚያጸናው አንድ የጌታ መሞት መሞቱ ብቻ አለ መነሳቱ የትንሣያችን ማለት ነው ማረጋገጫ ውስጥ ነው። በቃ እንነሳለን፣ ሞተን አንቀርም። ክርስቲያኖች ከዛ ቀጥላለ እና ያንቀላፉትን አለ ጌታ እግዚአብሔር ያመጣቸዋል። ይመጣሉ ማለት ሞትን ድል የሚያደርገው አምላክ በእርሱ አምነው ስለ ሞቱ ይነሳሉ። በጌታ ቃል የምንላችሁ ይህ ነው አለ። በጣም የጸና ንግግር ነው ማለት ነው ይሄ። በጌታ ቃል የምንላችሁ ይህ ነውና እኛ አለ ጳውሎስ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀርም፣ ሕያዋን ሆነን ማለትን ማለት ነው። ክርስቲያኖች የተወለዳችሁት ከማይጠፋ ዘር ነው። ይህ ከምንዘር ከማይጠፋ ዘር ስለዚህ ሞት ለእኛ ከዚህ በኋላ ወደ ጌታ መሄጃ መንገዳችን ነው እንጂ እግዚአብሔር የምንለይበት አይደለም እንደቀድሞ ምክንያቱም ክርስቶስ በሞቱ ሞትን ድል ስላደረገው ከዛ በኋላ እንደዚያ ያለቀጠላለን ነው በጌታ ቃል የምንላቸው ይሄን ነው ካለ በኋላ ቁጥር 16 ላይ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድሞ ይነሳል አያስገርም በማን ይሞቱት አለ ሲናገር በክርስቶስ የሞቱት እነዚህ አስቀድሞ ይነሳ። ይህኑ ተስፋችን በክርስቶስ መሞት ማለት እጅግ እጅግ እጅግ የበለጠ ተስፋ ነው። በዮሐንስ ወንጌል ምዕራፍ 6 ከቁጥር ሃምሳ አንድ ላይ ከሰማይ የወረድኩ የህይወት እንጀራ ነኝ አለ ጌታ ኢየሱስ። ለዓለምም እንጀራነት የምሰጠው ሥጋዬን ነው አለ። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት አለ፣ ቢሞትም በመጨረሻው ቀን ያስነሳዋለሁ። በዚህ ቅዱስ ቁርባን አማናዊ ነው ብሎ የማያምን ሰው የመጀመሪያው የክርስቲያኖች ትንሳኤ የለውም የለውም። ምሳሌ ነው አይ ይሄ ለመን ምናምን ካልክ ማለት ነው፣ በፍጹም የክርስቲያኖች ትንሳኤ አይደለም። ያንተ ትንሳኤ የፍርድ ትንሳኤ ነው። ስለዚህ ጌታ ኢየሱስ ምን አለ? በክርስቶስ ለመሞት የክርስቶስ ኢየሱስን ማለት ነው፣ ቅዱስ ስጋና ክቡር ደግሞ ልትቀበል ይገባል። ዛን ሰዓት ላይ በክርስቶስ ኢየሱስ አንተ አስቀድመ ትነሳለህ፣ ቀጠላለና። ከዚህም በኋላ እኛ ሔዋኑንም የምንቀረው አለ ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲሁም ሁል ጊዜ አለ ከጌታ ጋር እንሆናለን፣ ቀጠላለና። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኗል። እንነጠቃለን፣ እኛ እንነጠቃለን ማለት ፕሮቴስታንት እንደሚያስተምረው ሳሙዌል ተነጥቀን ኢንጆይ አድርገን ምድር ላይ እንመለሳለን አይደለም ይሄ የመጨረሻው የክርስቶስ ዳግም መምጣት እንነጠቃለን። ማለት ወደሱ እንወሰዳለን። እናም ሁል ጊዜ ያለኩ ጳውሎስ ያለገደም ገደብ፣ ሁል ጊዜ ከጌታ ጋር እንሆናለን። ይሄ የክርስቲያኖች ብቻ ተስፋ ነው። ይዜ በጌታ ኢየሱስ ክርስቶስ የእውነት ሳያምኑ የጌታ ኢየሱስ ክርስቶስን ቅዱስ ስጋውና ክቡር ደሙን ሳይቀበሉ የሚኖሩ ሰዎች ይሄ ተስፋ የላቸውም። ይዜ አይነጠቁ ወደ እግዚአብሔር መንግስት የሚገቡ እነሱ አይደሉም። ስለዚህ ይሄ ቃል እነሱ ሊያጽናናቸው አይችልም። ክርስቲያኖችን ነው የሚያጽናኑት። ታላቁ ቤተክርስቲያን አባት ቅዱስ ዮሐንስ አፈወርቅን ቃል ሲተረጉሙ ምን ይላል? እንነጠቃለን ሲል ምን ማለቱ ነው አለ። ሲተረጉሙ አንድ ንጉስ ወደ ከተማው ቢገባ፣ የእሱ ሎሌዎች አስቀድመው ወደ እርሱ ይሄዳሉ ሊቀበሉት እሱ ሊቀበሉት የእርሱ የሆኑት ልክ አባትም ወደ ገበያ ቢሄድ እና ቢመለስ የናፈቁ ልጆች አለ ቀድሞ ከስከሌላው ቀድሞ ሊቀበሉት ወደ እሱ እንደሚሄዱት አለ እኛም አስቀድመን የሞት ነው በክርስቶስ ኢየሱስ እንነሳለን። ጌታም ይመጣል ወደ እርሱም ይወስደናል። እንነጠቃለን ማለቱ የሚሞተው ስጋችን የማይሞተውን ስጋ ይለብሳል። በውርደት የተዘራው በክብር ይነሳል። ምድራዊው ሰውነታችን ሰማያዊውን አካል ይይዛል። እናም ሁልጊዜም ከጌታ ጋር እንኖራለን። ይሄ ክርስቲያኖችን የሚያጽናና ቃል። ስለዚህ በየትኛውም መውጣት መግባታችሁ በድካም ውስጥ ብትሆኑ ማሰብ ያለባችሁ ጌታ ኢየሱስ ይመጣል፣ የእውነት ይመጣል። እናም ሞኛ ወደ እሱ እንሰበሰባለን ከእርሱ ጋርም ደግሞ እንኖራለን። እስከዛ ድረስ ህይወታችንን በንሳ እየመረመርን ከቅዱስ ቁርባን ሳንርቅ ለቃሉ ታዛዥ በመሆን በጎ ምግባርን በማድረግ የእሱን መምጣት ልንጠባበቅ ይገባል። ልክ አረገ በስባት እንዳልነው ደግሞ እንዲሁ ደግሞ በግርማው ደግሞ ይመጣል። በጣም በሚያስደነግጥ ግርማ፣ ማንም ፊቱ መቆም በማይችልበት ኃይል ይመጣል። ሲመጣ በበረት ነበር አደለ። ዓለምን ለማዳን ለመፍረድ ሲመጣ ግን በክብር በጣም በሚያስደነግጥ ግርማ። ያን ሰዓት ላይ ከፊቱ ሊያስቆመን የሚችል በጎ ምግባር እና ክርስቲያናዊ ሕይወት ያስፈልጋል ለማለት ነው። ያስተማረን የመከረን አምላክ እግዚአብሔር የተመሰገነ ይሁን። ይቆየን። በጣም ብዙ ሄድኩ መሰለኝ ተሰረ በሚደንቅ ሁኔታ የመጨረሻውን ክፍል ከአንተ ጋራ የዛሬ ሁለት ዓመት ቁጭ ብለን አውርተንበታልና ስለ መነጠቅ እኔም እዚህ ሀሳብ ውስጥ ገብቼ እንደነበር እንደውም አውርቻለሁ እና የዛን ጊዜ በሚገርም ሁኔታ፣ በጥሩ ሁኔታ አስረዳኸኝ። ያው እኔም እንደዚያ ምን ነበር ስልህ ጌታ ሁለት ጊዜ ነው የሚመጣው የሚል። በነገራችን ላይ የሺው ዓመት መንግስት የሚል አንድ መጽሐፍ አለ፣ የግርማ በቀለ ይባላል። ግርማ በቀለ እሱ የጻፈው መጽሐፍ ነው። አሁን ብዙዎቹ እሱን አንብበው ነው ጌታ ሁለት ጊዜ ይመጣል፣ አንድ ለቅዱሳንና ከቅዱሳን የሚል አስተምሯል። ለቅዱሳን ማለት የተመረጡትን ብቻ የእርሱ የሆኑትን ብቻ ይዞ ይሄዳል ነው። ከቅዱሳን ጋር ማለት ደግሞ እነዛ የወሰዳቸውን ይዞ ለመጨረሻ ለፍርድ ይመጣል የሚል አስተምሮ ነው እና ዮሐንስ ወንጌል ምዕራፍ 3 ቁጥር 16 መነሻ አድርገህ በእውነት ጥሩ አድርገህ እግዚአብሔር ያቀበለህን መንፈስ ቅዱስ ተናገር ያለህን በደንብ አድርገህ ስለነገርከን ስላስተማርከን ስላንተ እግዚአብሔር እጅግ አድርገን እናመሰግናለን። አንደበትህ በጣም ይጣፍጣል ስለ ክርስቶስ። በዚህ ዘመን ደግሞ እናንተን እናንተን ጎበዝ ቲክቶክ ላይ ያላችሁትን ጎረምሶች እግዚአብሔር ስለሰጠ ገባችሁ ቅሬታ አድርጎ ስላስቀመጠ በእውነት የቤተ ክርስቲያን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ልደትዬ አትጥፋ እየመጣህ እንደው በወርም አንድ ጊዜ እኔ ከቻልክ ቀደም ብዬ እዚህ ክፍል አስተምረን ብዬ እሰጥሃለሁ። ደግሞ አንተ ደግሞ መንፈስ ቅዱስ ደግሞ በአዘዘኝም ደግሞ አገለግላለሁ ካል ብታገለግልን በጣም ደስ ይለኛል። ሰው በመዝሙሩ ብቻ መቆየት የለበትም። በትምህርት ደግሞ የሰማውን የሚዘምረውን ነገር ደግሞ ማጽናትና እውነት ነው አይደለም የሚለውን ነገር ማጠንከር ያለበት በትምህርት ነውና እንዳጠፋብን። በጣም ነው የምወድህ። ክፉ አይንካ ተባረክልኝ፣ ሶልዬ። እግዜር ያክብርልኝ። ጊዜ ሰጣችሁ፣ ሰዓት ሰጣችሁ፣ ጆሮ ሰጣችሁ፣ ስላዳመጣችሁኝ ከልብ አመሰግናለሁ። ሁላችሁንም ሰላም ሆኑልኝ። መልካም ጊዜ ሆኑላችሁ። መጣለሁ፣ አልጠፋም። ሶልዬ ወንድሜ፣ እውነት ስላየሁክ በጣም ነው ደስ ያለኝ። እግዚአብሔር ዘመንህን ሁሉ ይባርከው። አምላክ የልብህን መሻት ከኃጢአት በስተቀር ሁሉንም ሚስጥ ብዙ ነብሳትን ነው እያተረፋችሁ ያላችሁት አንተም ፈለገም ሁላችሁም፣ እና ዘመናችሁ ሁላ ይለምልም። ስላየውቅ እውነት በጣም ነርሶኛለሁ። በጣም ነው ደስ ያለኝ ሶልዬ። አንተም ተባረክ፣ እድሜ ሁሉ ይርዘም። አሜን፣ አሜን፣ አሜን፣ አሜን። በጣም አመሰግናለሁ ተወዳጆች። እንግዲህ አሁን ደግሞ እኔ የሶልን መዝሙሮች በጣም ነው የምወዳቸው በጣም ማለት ለንስሐ የሚያበቁ አይ በጣም በርካታ ናቸው። እንደገና የሚለው ግን ወደ ውስጣችን እንድንመለከት የሚያደርግ መዝሙር ነው። ይዜ የሁላችንን ሕይወት የሚጠቅስ መዝሙር ነው እና ወደ 11 ደቂቃ ነው እሱ መዝሙር፣ ግን አይሰልችም። እጅግ የሚገርም ክርስቶስ ምስክሬ ነው ምላችሁ በተለይ በጣም በቃ የነፍስ ድፋምነት የውድቀት ስሜት በጣም በኃጢአት በወደቅን ሰዓት ላይ እንድንነሳ ያደርጋል ያ መዝሙር። እና ደግሞ የምን አይነት አገልጋዮች እንደሆን ደግሞ እንድናይ ያደርጋል። ክርስቶስ እንደምላቸው እሱ ፊት አለ። እኔም አኬም እሱ መዝሙር በጣም ነው። ብዙ ጊዜም ከፍተ ነው ቲክቶክ ላይ እና እኔም በጣም ብዙ ጊዜ ሰምችዋል እና በሶቪት አገልጋዮች መስለን እንታያለን። በውስጣችን ግን ያለው ውድቀት እና የኃጢአት ብዛት ግን እሱ ይቁጠረው። ስመ ክርስቲያኖች ነን፣ ግን ከአህዛብ ከማያምኑ ሰዎች የባሰ የኃጢአት ሸክምን ያለብን እውነቱን ለመናገር እና በቃ ምንም ምን ልበላቸው። ስሙት እሱ መዝሙር በቃ ጋብር ስሙት፣ እሱ መዝሙር የግድ ሊሰማ የሚገባ መዝሙር የግድ ማለት በቃ ቢያንስ በቀን አንዴ ሊታዘዝልን የሚገባ መዞር ነው። በነሳባት እና ስሙት ነው ምለው። እግዚአብሔር ያክብርልኝ። ሰላም ሉልኝ። በጣም ነው ስለጎበኘኝ፣ በጣም አመሰግናለሁ። ዛሬ ሁለት የተወደዱ ወንድሞችን እግዚአብሔር ሰጥቶናል። የአያንና ልደትን፣ ሁለታችሁም ቀና ሁሉ ይሆንላችሁ፣ እግዚአብሔር በነገር ሁሉ ይጠብቃችሁ። ክበርልኝ በጣም ነው። ሞደ በሉ እንግዲህ በጣም የተወደደ ወንድማችን ሄዷል። እኛ እንቀጥላለን። እዚህ ጋ መዝሙሩን እንዘምር ወይስ አንድ መዝሙር ዘምረን እንመለስ? ተወዳጆች